ሚስት እንዳለህ እያወቀች የምታማገጥ ሴት ሚስትህን ትታህ ራሱ እሷን ብታገባ ሚስት ያለውን ባልፈልገ ማማገጡ አይቀር። ሌባ ጊዜም ሌባ ነው፣ ለማዳ አይለቅ። አስብበት። ሚስት እንዳለህ እያወቀች የምታማገጥ ሴት ሚስትህን ትታህ ራሱ እሷን ብታገባ ሚስት ያለውን ባልፈልገ ማማገጡ አይቀር። ሌባ ጊዜም ሌባ ነው፣ ለማዳ አይለቅ አስብበት። ሚስት እንዳለህ እያወቀች የምታማገጥ ሴት ሚስትህን ትተህ ራሱ እሷን ብታገባ ሚስት ያለውን ባልፈልገ ማማገጡ አይቀር ሌባ ጊዜም ሌባ ነው፣ ለማድ አይለቅ። አስብበት። ሚስት እንዳለህ እያወቀች የምታማገጥ ሴት ሚስትህን ትተህ ራሱ እሷን ብታገባ ሚስት ያለውን ባልፈልገ ማማገጡ አይቀር ሌባ መግዚም ሌባ ነው፣ ለማዳ አይለቅ። አስብበት ሚስት እንዳለህ እያወቀች የምታማገጥ ሴት ሚስትህን ትተህ ራሱ እሷን ብታገባው ሚስት ያለውን ባልፈልጋ ማማገጡ አይቀር። ሌባ መግዚም ሌባ ነው፣ ለማዳ አይለቅ። አስብበት ሚስት እንዳለህ እያወቀች የምታማገጥ ሴት ሚስትህን ትተህ ራሱ እሷን ብታገባው ሚስት ያለውን ባልፈልገ ማማገጡ አይቀር፣ ሌባ ጊዜም ሌባ ነው፣ ለማድ አይለቅ አስብበት። ሚስት እንዳለህ እያወቀች የምታማገጥ ሴት ሚስትህን ትተህ ራሱ እሷን ብታገባ ሚስት ያለውን ባልፈልገ ማማገጡ አይቀር፣ ሌባ ጊዜም ሌባ ነው፣ ለማድ አይለቅ አስብበት። ሚስት እንዳለህ እያወቀች የምታማገጥ ሴት ሚስትህን ትተህ ራሱ እሷን ብታገባ፣ ሚስት ያለውን ባልፈልገ ማማገጡ አይቀር፣ ሌባ ጊዜም ሌባ ነው፣ ለማድ አይለቅ፣ አስብበት። ሚስት እንዳለህ እያወቀች የምታማገጥ ሴት ሚስትህን ትተህ ራሱ እሷን ብታገባ፣ ሚስት ያለውን ባልፈልገ ማማገጡ አይቀር፣ ሌባ ጊዜም ሌባ ነው፣ ለማድ አይለቅ አስብ በት ሚስት እንዳለህ እያወቀች የምታማገጥ ሴት ሚስት ህን ትተህ ራሱ እሷን ብታገባ ሚስት ያለውን ባልፈልጋ ማማገጡ አይቀር ሌባም ጊዜም ሌባ ነው ለማዳ አይለቅ አስብ በት ሚስት እንዳለህ እያወቀች የምታማገጥ ሴት ሚስት ህን ትተህ ራሱ እሷን ብታገባ ሚስት ያለውን ባልፈልጋ ማማገጡ አይቀር ሌባ ጊዜም ሌባ ነው።